የቆርባን ከቦር ነው፣ ፍጹም ሰማያዊ የቆርባን ከቦር ነው። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ውድ የእግዚአብሔር ቤተሰቦች፣ የእመቤታችን ቅድስት ድንግል ማርያም ወዳጆች እንኳን አደረሳችሁ ለደብረ ዘይት አራተኛ የአብይ ጾም ሳምንት እያልኩኝ፣ ስንቶቻችሁ ስለ ደብረ ዘይት ትርጉም ታውቃላችሁ? እስቲ ዛሬ ስለ ደብረ ዘይት ትንሽ ነገር እንወያይ። ደብረ ዘይት እንግዲህ በቤተ ክርስቲያናችን አባታችን ቅዱስ ያሬድ አብይ ጾምን ስምንቱንም ሳምንታት ስም ሲሰጣቸው፣ አምስተኛውን ሳምንት ደብረ ዘይት ብሎ ሰይሟታል ማለት ነው። እንግዲህ በድጓ መጽሐፍ በተጻፈው ነው። ለምስጋና እንዲመች ብሎ አባቶች እንዲጠቀሙ አባታችን ቅዱስ ያሬድ ባመሰገነው መልኩ አሁንም ቤተ ክርስቲያናችን ያንን ትጠቀማለች እና ደብረ ዘይት ይባላል። አምስተኛው ሳምንት ደብረ ዘይት የምለው ቃል ደብርና ዘይት ከምለው ከሁለት ቃላት የመጡ ነው። ደብር የምትለው ቃል ተራራ የምለውን ትርጉም ትይዛለች። ዘይት ደግሞ እንደምታውቁት ዘይት ለተለያዩ ነገሮች የምንጠቀመው ቅባትነት ያለው ነገር ነው ማለት ነው እና ደብረ ዘይት ብሎ አባቶቻችን አምስተኛውን ሳምንት እንግዲህ አባታችን ቅዱስ ያሬድ ባስቀመጠልን የምንጠቀምበት ምክንያት ከምጽአት ጋር ተያይዞ ያለውን ነገር አምላካችን እግዚአብሔር በደብረ ዘይት በማስተማሩ ምክንያት ስለ ምጻት የሚያስተምርበት ሳምንት ላይ ደብረ ዘይት ብለን ሰይምናል ማለት ነው እና ደብረ ዘይት የተባለበት ተራራው ደብረ ዘይት የተሰየመበት ምክንያት እዛ የወይራ ዛፍ አለ እና ብዙ የወይራ ዛፍ ስላለ፣ በዛ ምክንያት ዘይት ተብሏል። ዘይት ለምንድነው የወይራ ዛፍ ዘይት የተባለው? በእኛ ሀገር ሳይሆን በኢየሩሳሌም ሀገር ያለው ወይራ የሚበላ ነው እና ከሚበላ ከዛ ወይራ ደግሞ ተጨምቆ ዘይት ይሰራል። በዛ ምክንያት እዛ ዘይት የሚሰራበት ወይራ የበዛበት ተራራ ደብረ ዘይት ወይም የዘይት ተራራ ተብሏል ማለት ነው እና እዛ ላይ አምላካችን እግዚአብሔር ብዙ ስራ የሰራበት በተለይ ደብረ ዘይት መጀመሪያ ብሉይ ኪዳን ላይም የራሱ የሆነ ታሪክ ያለው፣ አዲስ ኪዳን ላይም ጌታችን ብዙ ስራ የሰራበት በተለይ ብሉይ ኪዳን አባታችን ቅዱስ ዳዊት ከልጁ ከአብሰሎም የተሰደደበትና የተሸሸገበት ደብረ ዘይት እንደሆነ ሆነ ይናገራል መጽሐፍ ቅዱስ። እሱ ብቻ አይደለም። በአዲስ ኪዳን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ ሲመጣ ሊቃውንት ምን ይላሉ? እግዚአብሔር ሰው ሆኖ ሲመጣ ሁለት ዓለማት በምድር ላይ ሁለት ዓለማት ነበሩት። የመጀመሪያ ማኅፀነ ድንግል የእመቤታችን የቅድስት ድንግል ማርያም ማኅፀን ነው፣ አንደኛ ዓለም። ሁለተኛ ዓለም ደግሞ ደብረ ዘይት ነው ይላል። ደብረ ዘይት ጌታችን ቀን ላይ እየዞረ ሲያስተምር ውሎ መጨረሻ ላይ ሄዶ የሚያድርበት በተለይ ኤሎም የሚባል ዋሻ ያለበት ተራራ ስለሆነ እዛ ዋሻ እየገባ የሚያድርበት ተራራ ነበረ ማለት ነው ደብረ ዘይት። በዛ ምክንያት ደብረ ዘይት ብዙ ስራ የሰራበት በኋላ ለሐዋርያቶች ስርዓት፣ ለምሳሌ አንቀጸ ብፁዓንን እዛ ቁጭ ብሎ አፉን ከፍቶ ያስተማረበት፣ በኋላም ስለሚመጣበት ጊዜ ለሐዋርያት ስለምልክቶቹ የተናገረበት፣ በኋላም ከዛ ተራራ እንደተያዘ ለምሳሌ ቤተፋጌና ቢታንያም ከዛ ተራራ ግርጌ ስር ነው የሚገኙት። እሱ ብቻ አይደለም። ጌተሴማኒ ከደብረ ዘይት ተራራ ግርጌ ስር በመገኘቷ ከጌተሴማኒ ጌታችን ተያዘ ማለት ከደብረ ዘይት ተራራ ግርጌ ስር ነው ጌታችን የተያዘው። ከዛ በኋላም ያረገው ከደብረ ዘይት ተራራ ነው እና በዛ ምክንያት ተራራው በጣም ብዙ ምስጢር ያለው ራሱን የቻለ ትልቅ ተራራ ነው ማለት ነው እና ከዛ ቦታ አረገ እንግዲህ እንደምታውቅ መጽሐፍ ቅዱስ ላይ እንደተጻፈ ከዛ ቦታ አረፈ። በኋላም ደግሞ ትንቢተ ዘካርያስ ምዕራፍ 14 ከቁጥር አራት ላይ በዛ በተጻፈልን ምክንያት ምን ይላል ቃሉ? ከኢየሩሳሌም በስተ ምስራቅ በኩል እንግዲህ ከኢየሩሳሌም ቤተ መቅደስ በምስራቅ በኩል 75 ኪሎ ሜትር እንደሚገኝ ነው። እንግዲህ የመጽሐፍ ቅዱስ መዝገበ ቃላት ስለ ደብረ ዘይት የምናገሩ በዛ ተራራ ላይ እግሮቹ ይቆማሉ ይላል ትንቢተ ዘካርያስ ላይ። በዛ ምክንያት የኋለኛ ደብረ ምጽአቱ ዳግም ምጽአቱ ራሱ ደብረ ዘይት ላይ ሊሆን ነው ማለት ነው። ስለዚህ ደብረ ዘይት በጣም ታላቅ የራሱ የሆነ ምስጢር ያለው ተራራ ነው ማለት ነው። እንግዲህ ግድጓ ላይ ምን ብሎ ነው የሚጀምረው መሰለችው እንዘይ ነበ ደብረ ታቦር ላይ እያለ ደቀ መዛሙርቱ እንደዚህ ብለው ጠየቁት፣ ብል መጥተው ስለ ምጻቱ መቼ ነው መሆነው፣ ስትመጣ ምን ምን አይነት ምልክት ነው የሚሆነው የሚለውን ነገር ደቀ መዛሙርቱ ጌታችንን የጠየቁበት ታላቅ ምስጢር የያዘ ቀን ነው ማለት ነው። ስለዚህ ጌታችን ከቤተ መቅደስ ወጥቶ ወደ ደብረ ዘይት ነው የሄደው። መጀመሪያ ከደብረ ዘይት ተራራ በሆሳይና ዕለት ወደ ቤተ መቅደስ ገብቶ ነበርና፣ አሁን ህዝቡ ቤተ መቅደስ እሱን አንሰማው ስሉ ወደ ከቤተ መቅደስ ወጥቶ ወደ ደብረ ዘይት እዛ ጋር ወደ ተራራ ከቤተ መቅደስ ሲወጣ ሶስት ነገሮችን ይዞ ከብሉይ ኪዳን ቤተ መቅደስ ወጥተዋል ይላሉ። እነዚህ ለምሳሌ ክህነትን፣ መንግስትን እና ትንቢትን እነዚህ ሶስት ነገሮችን ይዞ ወደ ተራራ አንሰማ ስሉ የብሉይ ኪዳን ሰዎች በዛ ምክንያት ከቤተ መቅደሳቸው ወጥተዋል ማለት ነው እና ምን ያክል ለአዲስ ኪዳን ቤተ ክርስቲያን ከብሉይ ኪዳን ቤተ መቅደስ ምን ያክል እንደላቀች የሚናገር ታላቅ ምስጢር ያለው ተራራ ነው ማለት ነው እና የጌታችን ምጻትም ደግሞ ሶስት ጊዜ እንግዲህ እግዚአብሔር ወደ እኛ የሚመጣ፣ አንደኛ ሰው ሆኖ እኛን ለማዳን ጌታችን መጥቷል። አንደኛ ደግሞ ሁለተኛ ዳግመኛ መጥቶ እኛን መንግስተ ሰማያት ሊያወርሰን ይመጣል ማለት ነው። ሶስተኛ በመሀል የሚገባው በሞት እግዚአብሔር ወደኛ ይመጣል። በሞት እነሆ ቶሎ ብዬ እመጣለሁ፣ መቅረዝህን ከስፍራ ይወዝዳሉ የሚለው ዮሐንስ ራእይ ላይ ያለው በሞት እግዚአብሔር ወደኛ የሚመጣውን ያንን ነው የሚገልጸው ማለት ነው። በዚህ ምክንያት እግዚአብሔር ሶስት ጊዜ ወደኛ ይመጣል እና ያንን የመጨረሻውን ግን መጨረሻ ዓለምን ሊያሳልፍ የሚመጣውን ያንን ምጽአት የተናገረበት ምስጢሩ ያለው ደብረ ዘይት ተራራ ላይ ነው ማለት ነው። ከዚህ ጋር ተያይዞ መጀመሪያ ዝም ብሎ ስለ መጻት የጀመረ ሳይሆን ስለ ኢየሩሳሌም ቤተ መቅደስ ስለ መፍረስ ነው የተናገረው። ሐዋርያት ወደ እሱ ቀርቦ ስለ ቤተ መቅደሱ አሰራር በጣም እያደነቁ ሲናገሩ፣ በዛ ምክንያት እንዴ ይህን ሰው የሰራውን ቤተ መቅደስ እንዴት ታደንቃላችሁ? ይሄ ቤተ መቅደስ ይፈርሳል፣ ሶስተኛ ጊዜ ላይ አቀንላ አስነሳዋለሁ ብሎ ጌታችን ተናግሮ ነበርና ያቺ የኢየሩሳሌም ቤተ መቅደስ የምትፈርስበት ጊዜ መቼ ነው ብሎ ሐዋርያት እንደጠየቁ ነው የሚናገረው። ያቺ በሰባ ዓመተ ምህረት ጢጦስ የተባለው የሮም እንግዲህ የጦር መሪ መቶ እንዳፈረሳት ያቺ ቤተ መቅደስ ፈርሳለች። ግን ዋና ትልቁ ምስጢሩ ግን ምጻቱን ዳግመኛ የሚመጣበት የሰው ልጅ በመላእክት ታጅቦ ዳግመኛ ይመጣል። የምንሆን ያንን ጌታችን ያስተማረበት ምልክቶቹን እያንዳንዶቹን የተናገረበት በተለይ መጀመሪያ ክርስቶስ በክርስቶስ አሳዊ መሲህ እንደሚነሳ ከዛ በኋላ ፍቅር እንደሚመነምን ጦርነት ሀገር ላይ እንደሚበዛ ረሃብ ጭንቅ እንደሚሆን እነዚህ ነገሮች በነገራችን ላይ የኢየሩሳሌም ቤተ መቅደስ ከመፍረሷ በፊት የነበሩ የተከሰቱ እያንዳንዱ ነገሮች ናቸው። ለዛ ነው ቅድም እንዳልነው ይሄ ቃል መጀመሪያ ደቀ መዛሙርት ተጠይቁ ስለ ቤተ መቅደስ መፍረስ ነው ብለን የተናገር ነው። ለዛ ነው ከቤተ መቅደስ መፍረስ በፊት እነዚህ ነገሮች ተከስተዋል። እነዚህ ፍቅር ማጣት በተለይ አሁን ፍቅር ማጣት በዘመናችን ደግሞ ለምጻት አዋጅ መሆኑቱ በካህናት በሚመናን በኩል በተለይ በአገልጋዮች በኩል ምንም አይነት ፍቅር እንደሌለ፣ ሀገር ሀገር ላይ እንደሚነሳ ያኔ በእርግጥ ምስጢሩ የተነገረው እስራኤል ላይ አሕዛብ እንደሚነሱ አይዛብ ደግሞ እስራኤላዊያንም አንዳንድ ጊዜ ከእግዚአብሔር መንገድ ወጣ ብሎ እንግዲህ እንደሚነሱ መጽሐፍ ቅዱስ ላይ የምናነበው ነው፣ እና ህዝብ በህዝብ ላይ የሚነሳ መንግስት በመንግስት ላይ የምነሳበት እንግዲህ በዘመናችን እያየን ያለን ነገር ነው። እነዚህ ሁሉ ነገሮች ለምጻት ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ መምጣት ምንድናቸው? ደውል የሆኑ ነገሮች ናቸው ማለት ነው። ስለዚህ እነዚህን አጠቃላይ ነገሮች የያዘ ታላቅ ምስጢር ያለው እነዚህን አጠቃላይ ምስጢሮች ግን የምናገኘው ማቴዎስ ወንጌል ምዕራፍ ሃያ አራት ላይ ነው። ማቴዎስ ወንጌል ምዕራፍ 24 ላይ ነው። ነው እስከ 25 እስከ ምዕራፍ 25 ላይ እስከ መጨረሻ ድረስ እንድትጨርሳችሁ ብታነቡት ሁሉ ሙሉ ታሪኩንና ሙሉ ትምህርቱን ምስጢሩን የዚህን ትምህርት ታገኛላችሁ ማለት ነው። ስለዚህ ደብረ ዘይት ሲባል በጣም ትልቅ ምስጢር ያለው ተራራ ነው፣ እና ያንን አስበን እንግዲህ ደብረ ዘይትን እንድናከብር ነው አምላካችን እግዚአብሔር በሰማነው ቃል ሰላሳ ስድሳ መቶ ያማረ ፍሬ እንድናፈራ እሱ መልካም ፈቃዱ ይሁንልን።